ግን ከዚህ ሁሉ ነገር የሚያስገርመው ነገር በዚህ ጥልቅ ውስጥ የተሰማው የስቁቃ ድምፅ ሲሆን የሲኦል መገኛ ሊያስብሎ የሚችለውም ይህ ድምፅ ነበረ። በዚህ ስፍራ ላይ የምድር ጥልቀት እንደመሆኑ የእሳት መገኛ ቢሆን የሚገርም ነገር አይደለም። እነዚህ የሩሲያ ሳይንቲስቶች በዚህ ጥልቀት ላይ ስፍራውን በሚበሱበት ወቅት ከስሩ ከፍተኛ የሆነ ሙቀትን መቋቋም የሚችል ማይክራፎን አድርገው ነበረ እና ይሄ መሳሪያ የደረሰበት የምድር ጥልቀት ላይ ያለውን ድምፅ መስማት ይችል ነበረ። እንግዲህ ይሄ የድምፅ መቅጃ የቀዳው ነገር ግን የሚያስደነግጥና ያልተጠበቀ ነገር ነበር። ማንኛውም አይነት የሚንተከተክ የእሳት ድምፅ ወይም ሌላ ነገር ሳይሆን የተሰማው የብዙ ሰዎች የሲቃ ድምፅና ጩኸት የሚመስል ድምፅ ነበረ። በታች ካለው ከሲኦል ያመልጥ ዘንድ በሕይወት መንገድ አስተዋየውን ሰው ወደ ላይ ይወስደዋል። ምሳሌ 15 24 በብዙ ሃይማኖቶች ዘንድ የመኖሩ ጉዳይ የማይካር ነገር ቢኖር ሲኦል ነው። የሲኦል የመኖሩ ሐሳብ ከጥንት ጀምሮ የነበረና ብዙዎችን አሁንም ድረስ የሚያስደነግጥ እውነት ነው። ፈጣሪ የለም ብለው የሚያስቡ ሰዎችም ቢሆኑ በፈጣሪ መኖር እንዲያምኑ ከሚያደርጋቸው ነገር አንዱ ይኸው ሲኦል ነው። እንዴት ፈጣሪ ይሄንን ሊያደርግ ይችላል እንዲሉም አድርጓቸዋል። ብቻ ምን የሚባል ምን በዓለማችን ብዙ ህዝብ የሚያምኑበት ነገር ቢኖር የሲኦልን መኖር ነው። ግን ታዲያ በብዙ ሰው ዘንድ እንዳለ የሚታመነው ሲኦል የት ነው ያለው? ይህንን ጥያቄ መመለስ ደግሞ ሌላ ጉዳይ ነው። በአብዛኛው ሃይማኖቶች ዘንድ በዚህ ዓለም የሚታይና ልንደርስበት የምንችለው እንዳልሆነና ከሞት በኋላ ባለው ሕይወት የሚገኝ እንደሆነ ይታመናል። አንዳንድ አመለካከቶች የሚሉት ነገር ግን ከዚህ ትንሽ ለየት ያለ ነው። እናም ውድ ተመልካቾቻችን በመግቢያው ላይ እንደጠቀስነው የመጽሐፍ ቅዱስ ጥቅስ፣ ምናልባት ሲኦል በዚሁ ምድር ታች ያለ ይሆን ወይንስ የመዋረድን ምልክት ለመግለጽ ብቻ ታች ተብሎ ተገልጾ ይሆን? ይህንን ለመጽሐፍ ቅዱስ አዋቂዎች እንተውና በእርግጥ በዚህ ምድር ታች ላይ ያለ ከሆነ ግን የት ይገኝ ይሆን። በዚህ ቪዲዮ ላይ የምናሳያችሁ ይህንኑ ሲሆን እስከ መጨረሻው በመከታተል የዚህን ሚስጥር እንድታውቁና በዚያውም ይህንን ቪዲዮ ላይክ፣ ሼር በማድረግ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እንጋብዛለን። መረጃውን የማቀርብላችሁ ሸጋዋ ነኝ፣ አብረን እንቆይ። እንግዲህ ስለ ሲኦል ስናነሳ ሲኦል ምን አይነት ነው የሚለውን ማንሳታችን አይቀሬ ነው። ምክንያቱም ሲኦል የት እንዳለ ማወቅ የምንፈልግ ከሆነ ምን አይነት እንደሆነ ማወቅ የመጀመሪያው ነገር መሆን አለበት። በተለያዩ ሃይማኖቶችና በተለያየ ጊዜያት ላይ በነበሩ ባህሎች ውስጥ ተመሳሳይ የሆነ የሲኦል ገለጻ ይገኛል። በዚህም ውስጥ ዋነኛው ነገር የእሳት ባህር ወይንም እሳቱ የማይጠፋ መሆኑ ሲሆን ሌላኛው ደግሞ ኃጢአተኛ ሰዎች በምድር ላይ ለሰሩት እያንዳንዷ ክፉ ስራ ቀጣት የሚያገኙበትና የሚሰቃዩበት ስፍራ መሆኑም ነው። እንግዲህ ከዚህ በመነሳት በምድር ላይ የሲኦል መግቢያ በር የሚባሉትን ስፍራዎችና ይህንን ያስባሉ አስደንጋጭ የሆኑ ግኝቶችንም እናያለን። በዓለማችን የተለያዩ ቦታዎች ላይ የሲኦል በር በመባል የሚታወቁ በርካታ ስፍራዎች አሉ። በዋነኝነት የሚጠቀሱት ሰባት ስፍራዎች ሲሆኑ ከእነዚህ መካከል እጅግ የሚያስደንቁና ግራ የሚያጋቡ ስፍራዎች ይገኙበታል። አንዳንዶቹም ይህንን ስም ሊያገኙ የቻሉበት ምክንያት በአካባቢው ካለው አመለካከት የተነሳ ብቻ ነው። ከእነዚህ ውስጥ የሚጠ ቀሱት አንዱ በግሪክ የሚገኘው ማታፖን የሚሰኘው ዋሻ ሲሆን ይሄ ዋሻ ወደ ሲኦል የሚወስድ መግቢያ እንደሆነና ወደ ሌላኛው ዓለም መተላለፊያ መንገድ እንደሆነ ከጥንት ጀምሮ ይነገርለታል። በዚህ በግሪክ የባህር ዳርቻ ላይ የሚገኘው ይሄ ዋሻ ብዙ ሰዎች እንደገቡበትና ወደዚህኛው ዓለም እንደተሻገሩበት ከጥንት ጀምሮ ይነገራል። ምንም እንኳን ይህንን የሚያረጋግጥ ምንም ነገር ባይኖርም በሰዎች ዘንድ ይሄ አመለካከት መኖሩ ግን እውነት ነው። በሌላ የምድር ክፍል ላይ በሚገኙ ሰዎችም ዘንድ እንደዚህ ያለ አፈ ታሪክ ያላቸው ዋሻዎች ይገኛሉ። የእነዚህ ዋሻዎች መተላለፊያነት የተረጋገጠ ነገር ባይሆንም እንኳን ይህንን ስም ያገኙበት ምክንያት እንደሚኖራቸው ግን ግልጽ ነው። በዚህ የሲኦል በር ዝርዝር ውስጥ ከሚጠቀሱት አንዳንዶቹ ደግሞ ቀይ ቀለም የያዙ ሐይቆች ሲሆኑ አንዳንዶቹ ብዙ ሰዎች ለሞቱባቸውና የጥንቆላ ስራ የሚሰራባቸው በመሆናቸው እዚህ ዝርዝር ውስጥ ተካተዋል። ከነዚህ ስፍራዎች መካከል አንደኛው የሄክላ ደሴት ሲሆን በዚህ ደሴት ላይ የእሳተ ጎሞራ ይገኝበታል። በ12ኛው ክፍለ ዘመን በስፍራው ከነበረው የእሳተ ገሞራ ፍንዳታ በኋላ ብዙ አፈታሪኮች ስለዚህ ስፍራ ይሰሙ ነበረ። ከነዚህ መካከል በጊዜው የተጻፉ ጽሁፎች እንደሚናገሩት እዚህ ስፍራ ላይ አንዳንድ ጊዜ በእሳቱ መካከል መተላለፊያ የሚመስሉ ነገሮች መታየታቸውን የሚገልጹ ጽሁፎች መኖራቸው ነው። እስከ 19ኛው ክፍለ ዘመንም ይሄ ነገር ይታመንበት ነበረ። በስፍራውም በተለያዩ ዓመታት የተከሰቱ ከ20 በላይ የእሳተ ገሞራ ፍንዳታዎችም ነበሩ። ይሄ ሁኔታም ሰዎች አየኖ ከሚሉት ነገር ጋር ሲደመር ይህንን ስፍራ የሲኦል መተላለፊያና የብዙ ሰዎች የሞት ምንጭ እንደሆነ ብዙዎች እንዲያስቡ አድርጓቸው ለብዙ ጊዜያት ቆይቷል። አሁን ላይ ግን ይሄ ስፍራ ስሙ ያለ ቢሆንም የሚታይ የእሳተ ገሞራ እንኳን በስፍራው አይገኝም። በአካባቢው ያሉ ሰዎች ግን አሁንም ድረስ የሲኦል በር ስለመሆኑ ይናገራሉ። እንግዲህ በእሳት መካከል መተላለፊያ ከማየት ያለፈ ሲኦል ሊያስብል የሚችል ነገር በጊዜው ባለመኖሩ ይህ ስፍራ አንዱ የሲኦል በር ተደርጎ ይወሰዳል። ሌላኛው እጅግ የሚያስገርም ስፍራና እንደ ሄክላው አሁን አፈ ታሪክ ያሉንና አሁንም የሚታይ ነገር ያለው ስፍራ ደግሞ ከወደ ቱርክ ይገኛል። እናም በዚህ የቱርክ ከራኩ በረሃ መንገድን ይዛችሁ ብትሄዱ በበረሃው መካከል አንድ አስደናቂ ነገር ትመለከታላችሁ። ይሄ ስፍራ በረሃ መካከል ያለ ጉድጓድ ነው። ምናልባትም ከርቀት ለሚመለከተው ሰው ማንኛውም አይነት ጉድጓድ ሊመስል ይችላል። ነገር ግን ቀረብ ሲል የሚታየው ነገር ጉድ ነው። ይሄ ስፍራ ሰፊና የሚነድ እሳት ያለበት ጉድጓድ ነው። በሰባ ሜትር ጥልቀት ባለው ጉድጓድ ላይ የማይጠፋ እሳት ይገኛል። በዚህ ስፍራ ላይ ያለው እሳት እንዲሁ እንዳለ በመጠኑ ሳይቀንስና ሳይጠፋ ለ50 ዓመታት ያክል ሲነድቅ ቆይቷል። እና የሚገርመው ደግሞ ይሄ እሳት ዝናብ እየዘነበ ቢሆንም እንኳን የማይጠፋ መሆኑ ነው። ታዲያ ከ51 ዓመት በፊት የተገኘው ይህ ስፍራ ከዚህ በፊት የሲኦል በር ተብሎ የሚጠራ አልነበረም። እንደውም እንደ ማንኛውም በበረሃ ውስጥ እንዳለ አሸዋማ መሬት ነበር እንጂ ዛሬ የሚታየው ነበልባል እሳት በስፍራው አልነበረም። ታዲያ ይሄ የሆነበት ምክንያት ምንድን ነው የሚል ጥያቄ ማስነሳቱ አይቀርም። እና ነገሩ እንዲህ ነው። ወትሮም ይህ ስፍራ የነዳጅ ማውጫ በመሆን የሚታወቅ ስፍራ ነበረ። ከተለያዩ ሀገራት የሚመጡ ድርጅቶችም ነዳጅ ፍለጋ በስፍራው ቁፋሮ ያደርጉ ነበር። ታዲያ እንደ አውሮፓውያን አቆጣጠር በ1971 አንድ የሩሲያ ሳይንቲስቶች ቡድን ይህንኑ ፍለጋ ስፍራውን ይቆፍራሉ። እናም እንቆፍራለን ብለው ካሰቡት ጠለቅ ብለውም ይቆፍራሉ። በዚህ ወቅት በድንገት የሜቴን ክምችት ያለበትን ስፍራ ሳያስቡት ይነኩትና ስፍራው ድንገት ተደርምሶ እሳት መንደድ ይጀምራል። በዚህም ምክንያት በስፍራው የነበሩ ሰዎች፣ የቁፋሮ መሳሪያዎች አመድ ሊሆኑ ችለዋል። በስፍራው የነበረ ነገር እንዳለ ሲጠፋ፣ እሳቱ ግን አሁንም ድረስ እየነደደ ይገኛል። ታዲያ የዚህ ምስጢር ምንድን ነው? የዚህ ስፍራ የማይጠፋ እሳት ምክንያት በስፍራው ያለው ሜቴን እንደሆነ ቢነገርም፣ አንዳንዶች ግን ይህ ለየት ያለ ስፍራ ነው በማለት የሲኦል በር ብለውም ጠርተውታል። ይህን ስም ያገኘበት ምክንያት የማይቋርጥ እሳቱና ከሌላው ስፍራም ለየት ያለ በመሆኑም ጭምር ነው። ይህ ስፍራ ለምን ያክል ጊዜ እየነደደ እንደሚቆይ አይታወቅም። ምናልባትም መቼም የማይጠፋ እሳት ሆኖ ሊቆይ ይችላል። ይህ ስፍራ በቱርክ መንግሥት ዘንድ የሲኦል በር የሚል ስያሜ የተሰጠው ሲሆን እንደ ቱሪስት መስህብ ሆኖ ማገልገል ከጀመረም ቆየት ተብሏል። ምናልባትም የዚህ እሳት አለመጥፋት የሲኦል በር የሚያስብለው ቢሆንም እሳት ብቻ መሆኑና አንድ ስፍራ ላይ የተከለለ መሆኑ የሲኦል በር ስለመሆኑ መሆኑ የማይዋጥላቸው ሰዎች እንዲኖሩም አድ አድርጓቸዋል። ከሩሲያ ሳይንቲስቶች የተሰማው ሌላ ዜና ደግሞ ምናልባትም እስካሁን ባነሳናቸው ስፍራዎች የማያምኑ ሰዎችን እጅ በአፋቸው የሚያስጭንና በድንጋጤ ሰውነታቸው እንዲወረር የሚያደርግም ሊሆን ይችላል። ይህ ነገር የሚጀምረው እንደ ኤሮፕያን አቆጣጠር በ1970 ሲሆን የሩሲያ ሳይንቲስቶች የዚህ ምድር የታችኛውን ክፍል ለማጥናት አስገራሚ የሆነ ስራን ሲጀምሩ ነው። ወደ ምድር ጥልቀት በዝተው የሚገቡ አስገራሚ መሳሪያዎችን በመስራት ጥልቅ ፕሮጀክት ነድፈው ተነስተው ነበር። ይህንን ጥናት የሚያከናውኑበት ስፍራም የሚገኘው በኖርዌይና ፊንላንድ ድንበር ላይ የነበረ ሲሆን በዚህም ጥናታቸው ወቅት ብዙ ነገሮች ማግኘት ችለው ነበር። በታችኛው የምድር ክፍል ውስጥ ያሉትን የድንጋይ አይነቶች፣ ወርቅና አልማዝም ጭምር ማግኘት ችለው ነበር። ይህም ብቻ ሳይሆን በዚህም ምድር ላይ ማንም ሰው ወዳልደረሰበት ጥልቀት መድረስም ችለው ነበር። በዚህ ስራቸው በዓለም ዝናን ያተረፉ ቢሆንም ሌላም ስም ግን ተሰጥቷቸው ነበር። እኛም ዛሬ ይህንን ግኝት ያነሳንበት ምክንያት ስለ እነዚህ ግኝቶች ለማንሳት ሳይሆን ካነሳነው ርዕስ ጋር የተያያዘ ነገር ስለሆነ ነው። ታዲያ ይህ ስራ በሚጀምርበት ወቅት ይህን ሥራ አጥብቀው የሚቃወሙና ወደ ምድር ታች ጥልቀት መድረሱ የሲኦልን በር እንዳይከፍቱትና ክፉ መናፍስት ወደ ምድር እንዳይወጡ የሚል ስጋት ያደረባቸው ሰዎችም ነበሩ። በሰዓቱም በእነዚህ ሰዎች የተሳለቁና በኋላ ላይ ግን በድንጋጤ በእርግጥም የሲኦል መገኛ እዚያ ይሆን ያሉም ነበሩ። ታዲያ በዚህ ጥልቅ ውስጥ የተገኘው ነገርም የሚያስደንቅ ነገር ነበረ። በኋላ ዓመታቶች ላይ ይህ ስፍራ ሥራውን ሲያቆምና ከጥቅም ውጭ ሲሆን ምክንያቱ ይሄው የሲኦል መገኛ የመሆኑ ነገርና የሲኦልን በር መክፈቱ ውጤት ነው ብለው የተናገሩ ሰዎችም ነበሩ። እውነታውን ሳያረጋግጡ ይህንን መረጃ ይዘው የወጡ ጋዜጠኞችም አልጠፉም ነበረ። በዚህ ትልቅ ፕሮጀክት ላይም የተሰራው ስራ የሰው ልጅ ጨረቃ ላይ መውጣት ከቻለ በኋላ ትልቁ ግኝት ተብሎም ነበረ። ከዚያ በፊት ማንም ሰው ደርሶበት ወደማይታወቀው እርቀት ላይ ወደ መሬት ውስጥ መግባት ችለውም ነበር። አሁንም ድረስ ማንም ያልደረሰበትን 12 ኪሎ ሜትር ወደ ታች ጥልቀት ሰርስረው መግባት ችለውም ነበር። አስገራሚው ነገርም የሆነው እዚሁ ስፍራ ላይ ነበር። በምድር የታችኛው ክፍል ከፍተኛ ሙቀት እንዳለ ቢታወቅም ያገኙት ሙቀት ግን ከጠበቁት በላይ ነበር። ግን ከዚህ ሁሉ ነገር የሚያስገርመው ነገር በዚህ ጥልቅ ውስጥ የተሰማው የሰቆቃ ድምጽ ሲሆን፣ የሲኦል መገኛ ሊያስብለው የሚችለውም ይኸው ድምጽ ነበር። በዚህ ስፍራ ላይ የምድር ጥልቀት እንደመሆኑ የእሳት መገኛ ቢሆን የሚገርም ነገር አይደለም። እነዚህ የሩሲያ ሳይንቲስቶች በዚህ ጥልቀት ላይ ስፍራውን በሚበሱበት ወቅት ከስሩ ከፍተኛ የሆነ ሙቀትን መቋቋም የሚችል ማይክራፎን አድርገውበት ነበር። እና ይሄ መሳሪያ የደረሰበትን የምድር ጥልቀት ላይ ያለውን ድምፅ መስማት ይችል ነበር ማለት ነው። እንግዲህ ይሄ የድምፅ መቅጃ የቀዳው ነገር ግን የሚያስደነግጥና ያልተጠበቀ ነገር ነበር። ማንኛውም አይነት የሚንከተከት የእሳት ድምፅ ወይንም ሌላ ነገር ሳይሆን የተሰማው የብዙ ሰዎች የሲቃ ድምፅና ጭሆት የሚመስል ድምፅ ነበር። ውድ ተመልካቾቻችን እናንተም ብትሆኑ ይህንን ድምፅ ስትሰሙ ልትደነግጡ እንደምትችሉ እሙን ነው። እንግዲህ በወቅቱ ተቀዳ የተባለው ድምፅ ይህንን ይመስል ነበር። ይሄ ድምፅ የተቀዳው ለ17 ሰከንድ ብቻ ሲሆን ይህም ማይክራፎኑ እስከሚቀልጥ ድረስ ብቻ ነበር። መቼም በዚህ የምድር ጥልቀት ውስጥ እንደዚህ ያለ ድምፅ መስማትም ማንም ሰው አይጠብቅም። እነዚህ ሰዎች ግን ይህንን ድምፅ ቀርተው ማስቀመጥ ችለው ነበር። የሚያስደንቅም የሚያስፈራም የሚያሳቅቅም ነገር ነው። በስፍራው የነበሩት ሠራተኞችም ይህንን ድምፅ ሲሰሙ ከመቀመጫቸው እንደተነሱና ተነሱና እግሬ አውጭኝ ብለው ከስፍራው ኮብልለው እንደነበረም ይነገራል። እስካሁን ድረስም ቢሆን ይህንን ድምፅ ሊያብራራ የሚችል ምንም ነገር ባለመኖሩ ከሲኦል የተቀዳ ድምፅ ተደርጎ እንደተቆጠረ አሁንም ድረስ ሊዘልቅ ችሏል። እናም ተመልካቾቻችን በተለያዩ ጊዜያትና ስፍራዎች ላይ የሲኦል በር ወይንም የሲኦል መገኛ ተብለው የሚጠቀሱ ስፍራዎች ነበሩ ደግሞም ይኖራሉ። እውነታው ግን ምን ይሆን የሚለውን ግን የሚያውቅ ማንም ሰው የለም። ይህንን እውነታ ሊያውቅ የሚችለው ሁሉን አዋቂ የሆነው ፈጣሪ ብቻ ነው። የሲኦል መገኛ ምናልባት ብዙ ሃይማኖቶች እንደሚገልጹት በዚህ ምድር ላይ የማይገኝና በሌላ ዓለም ውስጥ ያለ ነገር ወይንም ደግሞ እዚሁ የምንኖርበት ምድር ውስጥ ተደብቆ ያለ ስፍራም ሊሆን ይችላል። ምንም እንኳን ብዙ በማሰብ መገኛ ስፍራውን ማግኘት ባንችልም የመኖሩን እውነታ የምናምንበት ሰዎች ግን ይህንን አለመርሳትና በዚህ ምድር ላይ ስንመላለስ መልካም በመሆን እንድንኖር ምክራችን ነው። ውድ የሸጋዋ ቤተሰቦች እናንተስ በዚህ ጉዳይ ላይ ያላችሁ አስተሳሰብ ምን ይመስላል? በዚህ ቪዲዮ ላይ ያስገረማችሁና በምድር ላይ የሲኦል መገኛ ስለሚባሉ ስፍራዎች ያስገረሟችሁ ነገሮች የትኞቹ እንደሆነ ምን ያክል እንዳመናችሁበት ኮሜንት ላይ አስቀምጡልን። ይሄንን ብቻም ሳይሆን በቀጣይ እንዲሰሩላችሁ የምትፈልጓቸውን ርዕሶችም ማስቀመጥ እንዳትረሱ። ሌሎች እንደዚህ አስገራሚ የሆኑ ቪዲዮችን ወደ እናንተ እንድናደርስ ለመደገፍ ደግሞ ላይክ እና ሰብስክራይብ በማድረግ አጋር መሆናችሁን አረጋግጡልን። ከእኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። አብሬያችሁ የቆየሁት ሸጋዋ ነበርኩ። ሰላም።